አረብ ሀገር ከመጣሁኝ ገና አዲስ ነኝ ወይም አረብ ሀገር የመጀመሪያ ነው እና ሰዎቹ የሚያስተኙኝ ኩሽና ውስጥ ነው። እንዴት ነው አረብ ሀገር የራሳችን የሆነ የመኝታ ክላስ ሊኖረን አይገባም ወይ? እህቴ በጣም ስለጨነቀኝ መልሽልኝ፣ የሚል ጥያቄ ተጠይቅ ያለው ማለት ነው። ይህ ቪዲዮ ለዚች ለእህታችን ብቻ አይደለም የሚጠቅመው፣ ለአብዛኞቻችን አረብ ሀገር ላለን ይጠቅማል ብዬ ስላሰብኩ ነው ይህንን ቪዲዮ ምሰራላችሁ። እስከ ቪዲዮ ፍጻሜ ላይክ ሸር እያደረጋችሁ አብራችሁ ይቆዩ። ጤና ይስጥልኝ፣ ውድና የተከበራችሁ የሸዋሌቲው ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ ብዙ ትርፍርፍ ይበልልኝ። ሁልጊዜም እንደምለው አዲስ ከሆናችሁ ሰብስክራይብ አድርጉ። ነባሮችም ላይክ ሼር ማድረጋችሁ እንዳትረሱ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ከመግቤ ላይ እንደሰማችሁት አንድ እህቴ ወደ አረብ ሀገር፣ ከመጣች ገና አዲስ ናት እና ሰዎቹ የምሰራባቸው ሰዎች ኩሽና ውስጥ ነው የሚያስተኟት እና እሷም እንግዲህ የጠየቀችው ጥያቄ ኩሽና ውስጥ ነው የሚያስተኙኝ እና አረብ ሀገር ላይ የራስ የሆነ የመኝታ ክላስ ሊኖረን አይገባም ወይ ስላለችኝ፣ እና መልሱ ያው ሊኖረን ይገባል። ምክንያቱም እኛ ሙያችንን ሰርተን ደክመን የራሳችን እረፍት የምናደርግበት የመኝታ ክላስ፣ ጸሎት የምናደርግበት በቃ የራሳችን ፍሪ የምንሆንበት የራሳችን መኝታ ክላስ ሊኖረን ይገባል። በእውነት ማለት ነው። ግን አንዳንድ አረቦች መጥፎች የሆኑ አረቦች ቤቱ በጣም ሰፊ ሆኖ የራስ የመኝታ ክላስ ኖሮ ሰራተኛ እንዲሁ የበቃ እንኳን ፍራሽ የማይሰጡ ብዙ አይነት አረቦች አሉ፣ እውነት ለመናገር ማለት ነው። ቤቱ እንኳን በጣም ሰፊ በቃ መኝታ ከልጆቹ ከራሳቸው መኝታ ክላስ አልፎ ያለ ቤት እራሱ እንትን አይሉም፣ ለሰራተኛ እንዲተኛበት አይፈቅዱም ማለት ነው። እውነት ለመናገር ማለት ነው እና ሽንት ቤት የሚያስተኙአሉ እንደዚ ደግሞ እንደ እህታችን አይነት ኩሽና የሚያስተኙአሉ እና መጀመሪያ ገና ስትገቡ ህጋዊ ሆናችሁ መጀመሪያ ስትገቡ ወደዚህ ወደ አረብ ሀገር ስትገቡ ግዴታ መኝታችሁ ነው መኝታ ክላሳችሁ ትክክል ነው ወይ አይደለም ወይ ብላችሁ ማወቅ ያለባችሁ ምክንያቱም እዚህ አረብ ሀገር ኩሽና ውስጥ ተኝታችሁ እንዴት ነው እንቅልፍ ሊወስድ የሚችለው ምክንያቱም አረቦች ታውቃላችሁ። ሌሊቱን ሌሊቱንም ቀኑ ነው ነው የሚበሉት፣ ይወጣሉ፣ ይገባሉ። እንኳን ኩሽና ውስጥ ተኝተን አይደለም፣ ከመኝታ ክላሳችን አስነስተው ምግብ የሚያዙ ሰዎች ናቸው አረቦች ማለት ነው እና የራስ የሆነ የመኝታ ክላሳችን የራስ የሆነ ክርስቲያን ከሆነን እንደዚህ ጸሎት የምናደርግበት ሙስሊምም ከሆነን እንደዛው፣ በቃ ወይ ክርስቲያን ቤት ገብተን የራሳችን ዱዓ የምናደርግበት ቦታና ክላስ የራሳችን የሆነ ራሳችንን ፍሪ የምናደርግበት ሊኖረን ይገባል። አሁን ሽንት ቤት ኮንዶምን የምናምን ከሆነ ሽንት ቤት የራሳችን ሊኖር አይችልም ብዬ አስባለሁ። እና ሰራተኛ በቃ ፍሪ ለሊት ነው በቃ ሙዋን ሰርታ ለፍታ ግራ የምትኛበት የራሳ ክላስ ግዴታ የራሳችን ክላስ ሊኖረን ይገባል። አሁን እኔ የማሳያችሁ ይህ የራሴ ክላስ ነው። እንደምታዩት እንግዲህ ያው እኔ እኔ ኦርቶዶክስ ነኝ፣ እዚህ ጸሎት አደርጋለሁ ማለት ነው። ያው እዚህ ጋር አብዛኞቻችን ኦርቶዶክሳዊ ከዚህ በፊትም ቪዲዮ ሰርቻ አለውኝ እንደዚህ መኝታ ክላሳችሁ ጸልያችሁ ምን ብላችሁ ሻማ ለኩሳችሁ እረስታችሁ ሄዳችሁ መኝታ ክላሳችሁን እንደዚሁም ብዙ ነገር ሊጠፋ ይችላል። ምክንያቱም ሻማ ሊወርቅ ስለሚችል እና እንደዚህ አይነት ነገሮችን ከዚህ በፊትም ስለሰራው ቪዲዮ ልትጠነቀቁ ይገባል። ጸሎት አድርጋችሁ ወደዛው ለማጥፋት ሞክሩ። ምክንያቱም አንዳንድ ጊዜ አመታዊ የሆነም ዝክር ምናምን ሊኖረን ይችላል። ዝኮነን አብርተን ወደ ስራ ልንገባ እንችላለን እና ሻማ እሳት ነገር እሳትና ውሃ አይታመኑም ይባላልና ያው ጥንቃቄ ማድረግ አለባቸው። እንደ እኔ ዝጋ አሁን መኝታ ቅርብና ሻማ ቅርብ፣ አሁን ምሳሌ ዝጋ ከወደቀ ወደዚህ ወደ መኝታ ላይ ይያዛል ማለት ነው እና ትልቅ ጥንቃቄ ማድረግ አለባቸው። የኔ በነገራችን ላይ በጣም ብዙ አበሻዊ ጓደኞች እንደዚህ ሴትዮ እህት ቤት ምናምን የሚሰሩ እኔ ጋር ሲመጡ በጣም ነው ደስ የሚላቸው ምክንያቱም ከምላችሁ በላይ ነፃነት ያለው ነገር በቃ እኔ ከአረብ ሀገር አንደኛ ፍሪ ነኝ የምለው እኔ አንዷ ነኝ ብዬ አስባለውኝ ና መኝቴ ይሄን ይመስላል። እንደምታወት በፊት ሁለት አልጋ ነበረ። አንድ የሴትዬ እናት ልጅ እናቷ ቤት የምትሰራ ነበረች እና ያው ሴትዮዋም ስሞት ጓደኝም ወደ ሀገር ገባች ማለት ነው፣ ያኛው አልጋ ተነሳ ማለት ነው። እና መኝቴ ዝጋ ነው። ያው ጸሎት የማደርግበት እና እዚ ጋር ደግሞ ያው ልብሶቼ አሁን ያው እንትን ክረምት ስለመጣ ጫማዎችም ልብሶችም ወፈፋር ናቸው። ደግሞ የእንትኖቹ ለየሰይፍዬ ወይም የሙቀት ልብሶች እንደዚህ በሻንጣ አስቀምጫለሁ። እነኝህ እንደምታወት ያው ቤሩት ነጻነት አለው። በነገራችን ላይ ቤሩት የምትኖሩ ታውቃላችሁ፣ ነጻነት አለው። እንደዚህ የፈለግነውን ልብስ ነው፣ አብዛኛው ያው ሱሪ ነው የምንለብሰው፣ እና ያው የፈለግነውን ልብስ እንለብሳለን። የፈለግነው መልበስ መብታችን ነው ማለት ነው እና ያው አሁን የቅዝቃዜ ሰዓት እየመጣ ስለሆነ በሞላ ልብሶቻችን ወፈፋር ናቸው ማለት ነው። ያው የኒክላስ እንደዚህ ነው። በጣም ነው ነፃነት ያለ። ምክንያቱም እኔ ከአንዱ ከንድር ቤት ነኝ። ይሄ እንደምታዩት በጣም ግንቡ በጣም አጭር ነው። ከላይ ሁለት ፎቅ አለ። አብዛኛው የሚኖሩበት ሰዎች ሁለተኛው ላይ ነው ማለት ነው ሁለተኛው ፎቅ ላይ ከላይ አለ ማለት ነው ያው መኝታ ክላስ እዝጋ ሆኖ እኔ እዛ አንድ ቤት ያው እዝጋ እኔ ተኛለሁኝ ከዛ ወደዚህ ወጥቼ እንግዳ ምናምን ሲመጣ እንደገና ደግሞ ይሄ እንደምታወት በሞላ ድንጋይ ነው ማለት ነው ከድንጋይ ነው የተሰራው ማለት ነው ቤቱ ማለት ከላይ ሌላ ነው ከዚ ከውስጥ ከእንድር ቤት ከእንድር ቤት ከመጀመሪያው እንደምታው በጣም ቆመቶ አጭር ነው እና ከድንጋይ ነው የተሰራው በጣም ኃይለኛ ሙቀት ሲሆን፣ ይህ ቤቱ በጣም በረዶ ነው የሚሆነው፣ በጣም ነው የሚቀዘቅዘው። እና እንግዲያ ምናምን ሲመጣ ፕሮግራም ምናምን ሲኖር እዚህ ነው ምግብ ምናምን የሚመገቡት የሚበሉት። እና ያው እዚህ ውስጥ እኔ ብቻዬን ነኝ። ብጮህ የፈለገኝም ባወራ የፈለገኝም ባደርግ ያው ማንም የሚያየኝ የለም። በምሽት ማለት ነው ያው የሆነ ቃል ያመጡ የሆነ ቃል ይወስዱ ካልመጡ በስተቀር ማለት ነው። እና ያው ሽንት ቤቴም እዝጋለሁ፣ እናሳያችሁ። ሽንት ቤቴም የራሴ የሽንት ቤት ያው የሁሉ ነገር ድንጋይ ስለሆነ ያው የሚጠቀማቸው ፖትምክስ ነገሮች እዝጋሉ። እዝጋ ደግሞ ያው እንደምታወትኝ መስተዋቴ እዝጋለሁ ማለት ነው ኩሽና አዘጋለሁ እና ይሄ በጣም ድንጋይ ቤትና እንግዳ ምናምን መጥቶ የሚስተናገድበት ነው ማለት ነው። እዚያው እዚ ውስጥ እኔ ብቻ ነኝ ያለውትኝ። በጣም ፍሪ የምሆንበት መኝታ ክላሴ በጣም ነው የምወደው ማለት ነው። በጣም ሲደክመኝ ቀን ቀን ሲደክመኝ ስራ ስጨርስ በቃ ዝገብቼ አርፋለሁ። ያው ምክንያቱም በዚህ ውስጥ ማንም ሰው የለም፣ ማንም ሊረብሸኝ አይችልም። ምንም ባድረግ ምንም ብሆን ማንም የሚረብሸኝ ነገር የለም ማለት ነው። እና ውዶቼ በአረብ ሀገር ያላችሁ ሕዝቦቼ ሁላችሁም መኝታችሁ ተምንም በላይ ንጽናችሁን የምጠብቁበት በቃ ፍሬ የምትሆኑበት የራሳችሁ መኝታ ሊኖራችሁ ይገባል። እንደመጣችሁ ህጋዊ ሆናችሁ እንደመጣችሁ መኝታ ክላሳችሁን ሽንት ቤት የሚያስተኟችሁ ከሆነ ኮሽና የሚያስተኟችሁ ከሆነ ቤት መቀየር አለባችሁ ማለት ነው። ምክንያቱም ከባድ ነው። እንቅልፍ ሳይወስድን እንዴት ይሆናል? እንዴት ሊሆን ይችላል? እና ትልቅ ወሳኝ ነገር መኝታ ክላሳችን ነው እና የኔ የመኝታ ክላሴ ይህን ይመስላል። በጣም በቃ ደስተኛ ሆኔ የምኖርበት እውነት፣ በቃ ቤት የሚመስለኝ ነገር አለ ማለት ነው። ምክንያቱም በቃ ማንም እኔ ጋ የሚገባ የለም። አሁን አብዛኛዎቻችን ራሱ የመኝታ ክላስ ኖረን ራሱ የራሳቸው ኮተት ምናምን እቃ ሊፈልጉ ምናምን ይመጣሉ መኝታችሁ ጋር ይሄ የጠፋብን ብለው ሊጎረኩሉ መጣ። እኔ ጋ ግን የለም። እዚ ቀይ እንዳለ ሁሉ ነገር የራሴ ነው፣ የራሴ በቃ ምንም ነገር የለም የእነሱ የሚሆን ነገር የለም። እዚህ ክላስ ውስጥ እዚህ መኝታ ክላሴ ውስጥ የራሴ የሆነ ብቻ ነው የራሴ የሆነ ብቻ ነገር ነው ያለው ማለት ነው። እና በጣም ፍሪ የሚሆንበት የመኝታ ክላስ ነኝ ነው ያለኝ ማለት ነው። እና እህትዬ እንግዲህ እግዚአብሔር ይሆንሽ፣ ገና ሶስት ወር ካልሞላሽ ለመቀየር ሞክሪ። እንደገና ደግሞ ህገወጥ መሆናችሁም እንደዚህ የሚያደርጓችሁ ካላችሁ ያው ቤት መቀየር ነው። በእርግጥ ያው አረብ ሀገር ሊመቸል ሊደላና አይደለም የምንመጣው፣ ግን ተሁሉም ነገር ሙያችንን ለፍተን ሰርተን ደክሞ ምናምን ረፍት ሌለበት ቤት ከሆንን ደግሞ በጣም ችግር ነው። በጣም በቃ እንትን መኝታ ምናምን ታልተኛን እነሱ መምጣት መግባ ከሆነ አስተያኝታችን ምናምን ያው ከሆነ እረ ይህ አይነት እኔ በጣም ከባድ ነው። እነሱ እየወጡ እየገቡ ምናምን እንደዛ ከሆነ ምንም አይነት እንቅልፍ ሊወስዳቸው አይችልም ማለት ነው። እና ትልቁ ነገር በአረብ ሀገር ላይ ስንኖር የራሳችን የመኝታ ክላስ የመኝታ ክላስ መኖር ተገቢ ነው ማለት ነው። እንግዲህ የዛሬ ቪዲዮ ይህን ይመስላል ያው ከወደዳችሁት ሼር ላይክ እያረጋችሁ አበረታቱኝ። በዚሁም ደግሞ መጠየቅ የምትፈልጉት መመለስ መመለስ የምችለውን እችላለውን ማልችለውን ደግሞ ዝም እላችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ስለቆያቸው አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ